ጂጂኪያ ማለት ነው። ግን ምን አለ ሳምሪን እና ፋኒን ብትታያቸው እውነት እነዚህ ልጆች ወልደዋል። አንዴ ተጋብታችኋል፣ ተዛምዳችኋል። እና ሲቀጥል ደግሞ እንደ ፋኒ አለ ጨዋ ቤተሰብ አሳድጎት ጨዋ ቤተሰብ ያሳደገው ጨዋ ቤተሰብ ወልዶ ጨዋ ቤተሰብ ያሳደገው ልጅ በማግኘትሽ ለልጅሽም ለአንቺም እንደዚ አይነት አማች በማግኘትሽ እግዚአብሔርን ልታመሰግኝ ነበረ የሚገባሽ እንጂ፣ ይሄ ልጅ አሁን ወተሽ በላይፍ የምትሰድቢው አይነት ልጅ አይደለም፣ ፋኒ ማለት ነው እና ዛሬ እንግዲህ ከአቅሙ በላይ ሆኖበት፣ ቤተሰቦቼ ፋኒ እንግዲህ ያው ለሰሚራ እናት ለሳምሪ እናት እንግዲህ ዛሬ የመጨረሻ ቪዲዮ ሰርቷል። እስከዛሬ ቤተሰቦችን ስትሰድብ ቤተሰቦችን ስት ስታዋረድ ብዙ ነገር ስታረግ ዝም ብያት አለው። እናት ናትና ምናልባት በልጇም ተሰምቷት ይሆናል በማለት ብዙ ነገር ስታገስ ቆይቻ አለው። ኮሜንቶችም ብዙ ነገር ችያለው ልጅና እናት አጣላ ቃላ የተቀራ እያሉኝ ብዙ ነገር ሲወርድብኝ ብዙ ነገር ሰምቼ እንዳልሰማ በጣም ታጋሽ ነኝ፣ ብዙ ነገር አሳልፍ ያለው። ዛሬ ግን በእኔ መታለች፣ በቤተሰቦቼ በእህት ወንድሞቼ እየመጣች ነው፣ ቤተሰቦችን እያስፈራራች ነው፣ ወንድሜ ሳይቀር እየተሳደበች ነው። ስለዛ እኔና ጂጂኪያ ከዚህ በኋላ የምንፋረደው በህግ ነው። እኔ ሳምሪ ሳምሪ በፊት ከኔ ጋር በምትገናኝ ሰዓት ከጀርመን ሁሉ መውጣት የምትፈልግ ልጅ ነበረች። እኔና ሳምሪ በዚህ በዚህ በዚህ የተገናኘን ነው ብሎ ስለ በፊትም ታሪካቸው አውርቶ በቃ፣ ልጁ እውነት ነው የምላችሁ፣ እንደ ፋኒ ታጋሽ ልጅ የለም። እግዚአብሔርን ነው የምላችሁ። በጣም ታጋሽ ጨዋ ቤተሰብ ያሳደገው ልጅ እንደዚህ ነው። ለዛ ነው እግዚአብሔርን የምታመሰግን ነበር መሆን የነበረባት፣ እንደዚህ አይነት አማች ስላገኘ። ሲቀጥል ደግሞ ልጆቹን ሁሉ ታሰድባለች አሉ ቤተሰቦች ችና ልጆቹ ነገ ጠዋት ምንድን ነው ጭንቅላታቸው ውስጥ የሚያድረው? በዛም አነሰ ጠላችሁም ወደደችሁም እኮ እነዚህ ልጆች ተቀላቅሏል፣ አይደል ስጋ ሆኗል፣ ተዛምደዋል፣ ተጋብተዋል። እና መቼ ነው ጂጂኪያ ከእድሜዋ የምትማረው? እኔ ግራ አጋባችኝ። አሁን ፋኒን ማለት ነው። በላይቭ ብዙ ጊዜ ጂጂኪያ ዩቱብላት ወጣም፣ ያው ቲክቶክ ነው በብዛት የምትጠቀመው። እና ፋኒን እስከ ማስፈራራት ነኔ መልስ ትሰጠኝና ወተክ እወጋ አለው። አንተን እኮ ያሰለጠነች ልጅ ናት ምንም እውቀት እኮ የለውም ነበር። ልጄ ናት እያለች ሳምሪን ተጠግታ እሷን ከፍ የማድረግ እሱን ዝቅ የማድረግ በላይቭ ላይ ስታወራ ነበር። እና ይሄ ልጅ ምንድን ነው የሚሰማው? ቤተሰቦች፣ ይሄ ልጅ እኮ የተከበሩ ቤተሰቦች አሉት። አይታለች አይደል እንዴ? ስለዚች ሴትዮ መቼ ነው ከእድሜዋ የምትማረው? ይሄ ልጅ እውነት ነው፣ ህግ ድረስ እሄዳለሁ አለ። በቃ ከዚህ በኋላ እኔ በቅቶኛ ነው ያለው። እግዚአብሔርን እኔ ሳምሪንና ጂጂኪያን እናቷን አለ ለማስታረቅ ብዙ መንገድ እጃለሁ አልሆነም፣ አለ ቤቷም ሄጄ ብዙ ነገር አውቄችዬ ችዬ ተመሳስዬ ብዙ ነገሮኛል። ይሄ ነገር እንዲያሉ ብዙ ነገር የጥፋተኝነትን የጥፋተኛ ስታደርገኝ ይሁን ልጇ ናት እናት ናት እያልኩ ብዙ ነገር አልፌያለሁ። አሁን ግን በቃኝ ብሏል። በቃ ጀጂ ኪያን ወደ ሕግ አቅርብሻለሁ። በእኔ ስነ ልቦና የምትጫወቹ ጨዋታ ከዚህ በኋላ የለም በማለት እንግዲህ ዛሬ የመጨረሻ ፋኒን ታውቃላችሁ። ብዙ ንግግር እንኳን እውነት እንደዚህ እንኳን ወጥቶ አንድ ቀን ከአፉኔ ስንት ዓመት እነሱን የምከታተላቸው እነ ሳምሪ ወደ ሚዲያ የመጡት እኮ በስማ አሁን ያሉት ዩቱበሮች ነበሩ እንዴ እነሱ ነበረ ቀልጥና ክፉ እንኳን ከአንደበቱ ማውጣት የማይችል ቱቱ የሆነ ልጅ ነው። እና እንደዚህ አይነት አማሽ አግኝታ እንደማመስገን እነዚህ ልጆች ከወለዱ በኋላ ምን አድርጉ ነው የምትላቸው ሴትዮ? ለምንድን ነው እድሜ ያላስተምር ያላት ጀጂኪያ እንዴ? እናቶቻችን እኮ ኃይለኛ ከሆኑ የሆነ ሰዓት ላይ እድሜያቸው እየገፋ ሲሄድ ኃይለኝነታቸውን ይተዋሉ፣ ይጸጸታሉ፣ ወደ ንስሓ ይገባሉ። እግዚአብሔር እኔ ግን ጀጂኪያ ሁሉም ሰዓት የሆነ ሰዓት ጥሩ ትሆናለች ሚዲያው ላይ የሆነ ሰዓት ስደግሞ ትመለስ ይሁን በሌላ ሰው ይሁን ግን እነዚህ በወለዱ ልጆች ላይ ተጋብተዋል፣ ተዋልደዋል፣ አደለ እንደ ስጋ በሆኑ ልጆች ምን አርጎ ትሏቸዋለች? በቃ እነሱ አንድ ቀን የእሷን ድምፅ የእሷን ስማ እነሱም እና ለምን አትፋታቸውም? እውነት ካልሆነ በቃ የልጅ ያለው አማራጭ